ሰላም ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? የመሰረቱ የኢትዮጵያ ተከታታዮች አላችሁ? ሰላም ናችሁ? እግዚአብሔር ይመስገን፣ በጣም ሰላም ነኝ። አንድ መረጃ፣ ስለ ከፊል፣ አሁን ስለሚናፈሰው ወሬ አንድ ነገር ልበል ማለት ነው። አሁን የሚናፈሰው ወሬ እውነት ቢሆንና ከፊል ብታገኙ ብትቀይሩ አንዳንድ ነጥቦች ማወቅ አለባችሁ ማወቅ ያለባችሁ ነጥቦች ምንድን ናቸው አንድ ከፊል እቤቱ ካልሰራችሁ በስተቀር እቤቱ ሆናችሁ ካልሰራችሁ በስተቀር በውጭ የምትሰሩ ከሆነ ከፊላችሁ ሆኖ በስሙ አድርጓችሁ ውጭ የምትሰሩ ከሆነ አምስት ሺ ስድስት ሺ ሰባት ሺ ይቀበላችኋል በሪያል ማለት ነው በአመት የቃማ ማሰደሻ ይለናል እና እንደዚያ ይቀበላችኋል ይህንን ይህንን እንትን ውስጥ ግንዛቤ ውስጥ መክተት አለባቸው። አሁን በፊት በጣም ከፊሎች ከከፊሎች ጋር ሰራተኛ የሚጣላበት ምክንያት ምንድን ነው? ቤት አለስማማ ሲሉ በ በውጭ ለስራ ለቀቁኝና ሲባሉ አይለቁም አይለቁ ከለቀቁ ቀማውን ያበላሻሉ እንፈራለን ምናም ምናም ስለሚሉ ማለት ነው። ግን እናንተ በዚህ በጠፋ ስራ ማለት ነው አምስት ሺ ስድስት ሺ ሰባት ሺ ብር ከፍለን በየአመቱ እንችለዋለን በውጭ እየሰራን ካላችሁ፣ ያው ሞከሩት ባይነኝ መልካም እድል ይሆንላችሁ፣ እንኳን ደስ አላችሁ። ምክንያቱም እኔ አሁን ከስንት ከአራት ዓመት ከአምስት ዓመት እኔ እዚህ አስራ ሁለት ዓመት አስራ አንድ ዓመት ምክንያት እና ስድስት መቶ ስድስት መቶ እየከፈልኩት ሳሳዲስ ነው የኖርኩት። ግን አንስማ አልስማማ ስንል እኔ በውጭ ልስራ እንዳንተ ልቀቁኝ በመላቸው ሰዓት ፈቃደኛ አይደሉም። ግን እግዚአብሔር ይሽታቸው ገንዘብ እኔን አልተቀበሉኝም። ግን አሁን እናንተ ከፊል ፈልጋችሁ አሁን በመጣው እድል በመጣው ቻንስ ከተጠቀማችሁ ገንዘብ ውስጥ መክተት ያለባችሁ ምንድን ነው ያ ሰው ያ ከፊላችሁ 5000፣ 6000፣ 7000 በየአመቱ ይቀበላችኋል። በየአመቱ በየአመቱ ማለት ነው እንግዲህ አስቡት። አሁን ስራ ጠፍቷል። 5000፣ 6000፣ 7000 ራሱ መያዝ ቀላል አይደለም በአሁኑ ጊዜ ማለት ነው። አሁን ሳውዲ ባለችበት ሰዓት ማለት ነው፣ ስራ በጣም ስለጠፋ ይህንን ግንዛቤ ውስጥ አድርጋችሁ ሞክሩ ትላችኋለሁን። ሁለተኛው ነጥብ ደግሞ ብዙ ልጆች እንዴት ነው ፓስፖርት የምናወጣው ምናምን ምናምን ይላሉ እና ፓስፖርት ኮፒ ካለ ኮፒያችሁን ይዛችሁ መሄድ ነው እና በጠፋ ነው እንትን የምታወጡት በጠፋ ፓስፖርት ነው አሁን እኔ ሁለት ፓስፖርት ነበረኝ። አንዱ ከሀገር ይዤ የመጣሁት ነው። ሁለተኛው ደግሞ ያኛው ስላለቀብኝ ጊዜው እዚህ አሰርቼ ነበረ። አሰርቼ ስላቸው ኢትዮጵያ ተሰርቶ ወደዚህ መጣ ማለት ነው። ስወጣ ግን ሁለቱንም ፓስፖርት ትቼውን የወጣሁት እና ግን እንደ አጋጣሚ ሆነ። ሁለተኛው እንትኑ ቁጥሩን አላውቀውም፣ የፓስፖርቱን ቁጥር አላውቀውም። የመጀመሪያውን ግን ኮፒ ስለነበረ ሂጄ የዛሬ ስድስት ወር ሰባት ወር አካባቢ ሄጄ ያንን ኮፒ የሰጧቸው እና ምንድን ነው ያልኳቸው ከዚህ ቀጥሎ ያለው ፓስፖርት ጠፍቶብኛል ያልኳቸው ማለት ነው። እና እዛ ወረቀቱ ላይ ምን አሉ? ከዚህ ቀጥሎ የወጣው ፓስፖርት ጠፍቶባታል ብለው ወረቀቱ ላይ ጽፈው ወጣልኝ ማለት ነው። እና አሁን ኢቃማ ለማሰራት ምናምን ቸኩላችሁ ምናምን በኦንላይን በሰው በሰው በስልክ ምናምን ብራችሁን አትበሉ እህቶቼ። ኢምባሲ ራሱ ከሁለት ወር በላይ አያቆየውም ጀምራችሁ ማለት ነው። እኛ ከጓደኛዬ ጋር ነው የጀመርነው። በሁለት ወር ከአስር ቀን እንዳጋጣሚ ይሆናል ለሌላ ጉዳይ ስንሄድ ስናየው ወጥቷል፣ መጥቷል፣ ተሰርቶ መጥቷል። ፓስፖርታችን በምን ስንት ቀን? በሁለት ወር ከአስር ቀን። ምናልባትም እንግዲህ በሁለት ወር ይሆናል የመጣው። እኛ እንደው ሁለት ወር ከአስር ቀን ቆይተን ስለሄድን ነው እና ኦንላይን በምናምን እያላችሁ ገንዘባችሁን አትበሉ። ይጠቅማችኋል። ይሄ ቪዲዮ ይጠቅመኛል ካላችሁ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ እና ተጠቀሙበት እድሉን ግን፣ በኦንላይን ገንዘባችሁን አትበሉ። በእውነት ብዙ ሰው አሁን እንዴት ማውጣት እችላለሁ እንዴ ምናምን ይላሉ። በቃ እንትኑ ካላችሁ ማለት ነው፣ ኮፒው ካላችሁ። እኔ እንደውም ሌሎቹ ፕሪንት ምናምን የሚባል ነገር አለ ያስወጣሉ ምናምን ግን ኮፒው ኮፒው ካላችሁ በቃ በዛች በጠፋ ምንም ትቼው ጠፍቼ ነው፣ አረብ ቤትም ጠፍቼ ነው፣ ምንም ወሬ ምንም ሳታበዙ ጠፍቶብኛል ብላችሁ በጠፋ ማውጣት ትችላላችሁ። ስንት ብር ከፈላችሁ፣ ስንት ብር ከፈልሽ ልትሉኝ ትችላላችሁ። የከፈልነው ለእያንዳንዱ ፓስፖርት አንድ ሺህ ስድስት መቶ ሰማንያ ስምንት ብር ነው። ከስራ ነው ስፖርቱ ከምኑ ውጭ ማለት ነው ኦንላይን ግን ከዛ በላይ ነው የምታወጡት በእርግጠኝነት። እና በቃ እድል እችን ቻንስ ለመጠቀም ብላችሁ ገንዘባችሁን አትበሉ። ቶሎ ቶሎ ብዬ በቃ እንዳሰራ ከፊሎቼ ምናምን እንዲሉኝ በቃ ከፊል ፈልግ ከፊል ምንድነው ህጋዊ እንዲሆን ምናምን ብላችሁ ገንዘባችሁን አትበሉ። ኤምባሲው ራሱ አያቆይባችሁም ሁለት ወር ቢያቆይ ነው። ከዛም በኋላ ሂዳችሁ ቼክ አድርጉ። እመኑን ፓስፖርታችሁ መቶ ነው የምታገኙበት።